ጤና ስትለን ወደ ሰዓት የስፖርት ዜናዎችን እናልፋለን። ከዜናዎቹ ጋር ነው አይመር ነኝ። የዓለም አቀፉ እግር ኳስ ማህበር ፊፋ በኢትዮጵያ ልዩ ጽሕፈት ቤት እንዲሆን ሊከፍት መሆኑ ተነገረ። የኢትዮጵያ እግር ኳስ ፌዴሬሽን ዛሬ ለኢቢሲ እንደገለጸው ፊፋ የአፍሪካ መዲና በሆነች አዲስ አበባ ልዩ ጽሕፈት ቤቱን የሚከፍተው የአፍሪካ አባል ሀገራት በቀላሉ ለማግኘት ነው። የበርካታ ዲፕሎማቶች መቀመጫ በሆነች አዲስ አበባ የሚከፍተው ልዩ ጽሕፈት ቤት ፊፋ ከአፍሪካ እግር ኳስ ኮንፌዴሬሽን ካፍ በመቀራረብ በአህጉሪቱ እግር ኳስን ለማሳደግ እንደሚያግዝም ተነግሯል። አሰልጣኝ ዮሐንስ ሳህሌ ከደደቢት የአሰልጣኝነት ኃላፊነቱ መነሳቱን ክለቡ አስታወቀ። ማምሻውን ክለቡ ይፋ እንዳደረገው መረጃ አሰልጣኝ ዮሐንስ ሳህሌና ደደቢት በመስማማት ለመላየት ወስኗል ተብሏል። በ2009 የኢትዮጵያ ፕሪሚየር ሊግ ደደቢት ካደረጋቸው 3 ጨዋታዎች ማግኘት ከሚገባው 9 ነጥብ 4 ነጥብ በመያዝ 8ኛ ደረጃ ላይ ተቀምጧል።